ለራሳችን ልጆች ወጣ ያለ ነው። እንደዚህ ነው። ለወንጌል የሚደረግ ማንኛውም ነገር ማድረግ ከደብ ስለሆነ ሁላችሁ እንደ ባለቤት በባለቤትነት በመንቀሳቀስ ለዚህ ወንጌል ንቅናቄ፣ እንደገና ደግሞ ለወጣቶች ትበት መስጠት መንጻር ወጣት በሚፈለገው ልክ የሚሳተፍባት ምድር የሚፈለገው

ሲናሪዮ ላይ ይህ በፊት ወጣቶች በጣም ከአደገኛ ሸክም በጣም አደገኛ ሸክም፣ ምክንያቱም የሚቀጥለው ጊዜ ለእነሱ በጣም ከባድ ነው። በተለይ ደግሞ ለአፍሪካ ወጣቶች ኢኮኖሚ ብዙ ነገር ማለት ይቻላል። ስለዚህ እኛ አንድ ነገር

ቢሆነና አንዱ ሹመት ብትሰጠኝ ቤተክርስቲያን ለራሷ ፐርፐስ ተጠቀመታል እ እኔ አለ ወንድም የሚለው በጣም ትልቅ ስለሆነ ምክንያቱም ክርስቶስ ኢየሱስ ራሱ

እስንፈልጋነው እዚብሔ እንግዲህ ያው ቀደም ሲል እንዳያችሁት ማበልበራ ብ ሚቆይማሳደርለት ኃላፊነት ወስጃለሁ። እንግዲህ ሹመቱ ከምድር ነው ብዬ በመጀመሪያ አላሰብም። እግዚአብሔር ያወቀ እና የፈቀደ ነው የሆነው። ስለዚህ በመጀመሪያ ለዚህ አገልግሎት እግዚአብሔር ስለመረጠኝ በጣም አድርጌ ማህበሩን የማህበሩ አመራሮች እንግዲህ አላፊነት ደግሞ ለኔ ለመስጠት ስለወደዱ በጌታ ስም እነሱን አመሰግናቸዋለሁ ይህንን የክብር አምባሳደርነት ሀላፊነት ለመቀበል ጥያቄ ሲቀርብልኝ የጠየቋቸው ነገሮች ነበሩ እነዚያ መካከል መቼ የተመሰረተ ምን ሰራ ወደፊት የሚሰራ ያስባል እና የማህበሩ አልቲሜት ጎል ምንድን ነው የሚለውን ነገር ጠይቄያለሁ እንግዲህ በጠየቁት ጥያቄ መሰረት ተገቢ የሆነ ምላሽ አግኝቻለሁ። በተለይ ግን ማህበሩን በአምባሳደርነት ለማገልገል በጣም የማረከኝ ትልቁ ነገር ከኢትዮጵያ ወንጌል አማኞች ቤተክርስቲያናት የተውጣጡ ወጣቶች ናቸው። እንደምታውቀው ከወንጌል፣ ከቤታን ኢየሱስ ከተለያዩ ቤተ እምነቶች የተወጣጡ ወጣቶች በአንድ ተሰባስበው ያቋቋሙት ተቋም ነው። የወንጌላ አማኝ ወጣቶች ቢሆኑ ግን አገልግሎቱን የሚሰጥ ለሰው ዘር በመሆኑ እሱ በጣም ማርኮ ለሰው ዘር በመሆኑ ሃይማኖት ሁለቱን ሶታዎች ሳይለዩ ስፍራ ጊዜ ሳይለዩ በኢትዮጵያ በሁሉም ክልሎች በሁሉም አካባቢዎች ወጣቶችን ሕፃናትን ሴቶችና አቅመ ደካማ አዛውንቶችን ለመደገፍ የሚሰሩ ስራ በጣም ስለማድረገኝ እሱን ተቀብያለሁ። ምክንያቱም እንደምታውቁት የምንከተለው የእምነታችን ራስ ጀማሪ ክርስቶስ ኢየሱስ የሞተው ለሆነ አካል ለሰው ልጆች ሁሉ ነው የሞተው። ስለዚህ ለሰው ልጆች ሁሉ የሞተውን ኢየሱስ ክርስቶስን እየተከተልን ለሰው ልጆች ሁሉ አገልግሎት አለመስጠት አንች። ምክንያቱም ልጅ አባቱን ስለሚመስል እኛ መልካችን ክርስቶስ ነው መምሰል ያለበት። ስለዚህ ይህ ማህበር ለሰው ልጆች ሁሉ ነውና አገልግሎት የሚሰጠው ይሄ በጣም ማርኮኛ ከሰነዶቻቸው ከእነሱ ጋር ባላደረግኩት ውይይትን እንዳረጋገጥኩት ምና እንዳየሁት ባለፉት 20 ዓመታት ለበርካታ ወጣቶች የነፃ አገልግሎት ሰጥተዋል። እነዚያ የነፃ አገልግሎቶች እንግዲህ ብዙ ሊጠቀሱ የሚችሉ ጉዳዮች አሉ። በነዚ ጥቂቶቹን ለመግለጽ በሁሉም የኢትዮጵያ ዩኒቨርሲቲዎች ውስጥ ተዘዋብረው ወጣቶች ሊያገኙ የሚገባቸውን የምክር ልዩ ልዩ በተጨባጭ በአካል ሊዳሰስ የሚችል ስጦታና ድጋፍ አድርገዋል። ከዛ ውጪ በርካታ አዛውንቶችን ደግፈዋል። ከሁሉ ይበልጥ ደግሞ ከከፍተኛ ትምህርት ተቋማት ውስጥ ትምህርታቸውን መከታተል ለማይችሉ ኢትዮጵያውያን ወጣቶች የስኮለርሽፕ እንዲያገኙ ነፃ ትምህርት ዕድል በዩኒቨርሲቲዎች ውስጥ እንዲያገኙ ያረጉት አስተዋጽኦ በጣም የሚገርም ነው። እዚህ ውስጥ ቀደም ብዬ እንደተናገርኩት ሙስሊም ወጣቶች ተጠቅመዋል፣ ኦርቶዶክስ ወጣቶች ተጠቅመዋል፣ የወንጌላ አማኞች ወጣቶች ተጠቅመዋል። እና ይሄ በጣም የሚያስመሰግናቸው ስራ ሆኖ አግኝቼዋ ነው። እነዚህ ደግሞ ይህንን አገልግሎት ተቀብያነ። ከዚያ ውጪ በማረሚያ ቤቶች ውስጥ በመሄድ ያደረጉት ድጋፉና አስተዋጽኦ እጅግ የሚደነቅ ነው የሚማረግ ነው። ምክንያቱም ሰዎች በሆነ አጋጣሚ ወደ ማረሚያ ሊገበ ይችላሉሊታሙ ውሊታረሙ ሲገቡ ደግሞ ድጋፍ ያስፈልጋቸዋል። ያንን ድጋፍ ደግሞ ለመስጠት ይ ማህበር ሄደበት ርቀት በጣም ትንቅ ስለሆነ የአምባሳደርና ዱችኖ ተቀብያለሁ ማለት ነው። እዚህ ላይ በጣም ስተሳር መግለጽ የፈልገው በሚቀጥሉት ሁለት ዓመታት ለምሰጠው አገልግሎት ይሄ ማህበር አንድ ሳንቲት አይከፍል፣ እኔም አልቀይ፣ በነፃ ነው ማገለግ ምክንያቱም ክርስቶስ ኢየሱስ በነፃ ላይ ያለ ነው። በነፃ የተሰጣችሁ እንዲሁ በብላሽ መልሱ ይላል እና እግዚአብሔር ቃል በተሰጠን እድሜ በተሰጠን ጸጋ፣ በተሰጠን ተቀባይነት እግዚአብሔር መንግስት ውስጥ ልናደርግ የሚገባው አንዱ ነገር ይህ ነው እና ምንም አይነት የገንዘብ ትራንዛክሽን በማህበሩን በኔ በኩል እንደማይኖር እርግጠኛ ነገራቸው ነው ማለት ነው ነፃ አገልግሎት ሰው እንግዲህ አሁን ያው የማህበሩ አምባሳደር ሲሆን በዚህ በኋላ ማህበሩ ፕሮሞት ማድረጉም ስለሚጠበቅብኝ ዛሬ አሁን በዚህ ሰዓት ነው የሚጀምረው ማለት ነው። ቀደም ሲል የማህበሩ ፕሬዚዳንት ሀዋርያው ዶክተር ሳሚ እንደተናገረው የፊታችን ሐምሌ አምስት 2017 በአዲስ አበባ ሚሊኒየም ሆል ልዩ የምስጋና ፕሮግራም ይኖረናል። እንግዲህ ይህ የምስጋና ፕሮግራም ቅዱስ ንቅናቄ ታሪክ ሰሪ ትውልድ በሚል ርዕስ የሚከናወን ነው። በእለቱ ጥሪ የሚደረግላቸው አካላት ይገኛሉ። አስቀድመን ከጥዋት ጀምሮ ግን ሁለት ሺህ ለሚሆኑ አቅመ ደካሞች ድጋፍ የሚደረግበት ስነስርዓት ይኖራል። ከዚያም ውጭ አንድ ሺህ ለሚሆኑ ተማሪዎች የትምህርት መርጃ ቁሳቁሶችን ለመስጠት ፕሮግራም ቴዟን ለስራው ሚሊኒየም አዳራሽ ከሰዓት ዋና ከስምንት ሰዓት ጀምሮ ደግሞ እግዚአብሔርን የምናመሰግንበት ማህበሩ ያለጡበትን ሀያ የስራ ዓመታት እንዴት አነፈ የምንለው የምናሳይበትና ልዩ ልዩ ፕሮግራሞች የሚከናወንበት ዕለት ይሆናል ማለት ነው። ስለዚህ በዚህ አጋጣሚ በዚህ ያላችሁ የሚዲያ አካላት ይህንን የሐምሌ አምስቱን ፕሮግራም በተቻለ አቅም ወደ ህብረተሰቡ እንዲደርስ እና ህብረተሰቡ የራሱን ማስተዋጽኦ እንዲያደርግ እንድታደርጉልን ጥሪ ለማስተላለፍ እፈልጋለሁ። በገንዘብ ድጋፍ በሚያደርጉ አካላት በብርሃን ባንክ የተዘጋጀ አካውንት አለ። በዚያ ድጋፍ እንዲያደርጉ አካውንትን ትነግራቸዋለሁ። ከዚያ ውጪ ግን በቁሳቁስም ድጋፍ ማድረግ እንፈልጋለን የሚሉ አካላት ካሉ የትምህርት መርጃ ቁሳቁሶች፣ ደረቅና የታሸጉ ምግቦች፣ ዘይት፣ ሳሙና፣ ስኳር፣ ጨው፣ የተለያዩ አልባሳት በእድሜ ክልልና በፆታ የተለየ ማለት ነው። ወንድም ሴትም ምስል ሚሰጥ በእድሜ ደግሞ ህፃንም አለ ወጣትም አለ ጎልማሳም፣ አዛውንቶችም ስላሉ ለእነዚያ ህዝባችሁ ላይ እንዳለ፣ ይህም ፕሮግራም የተለያየ ነገር የምትከፋቸው ሰዎች ድጋፍ እንድታደርጉልን እንጠይቃለን። በተለይ በዩኒቨርሲቲ ውስጥ ለሚገኙ ሴት እህቶቻችን የንጽህና መጠበቂያ ሀድን ድጋፍ እንድታደርጉልን እንፈልጋለን። ይሄንን እንግዲህ እንድታደርጉልን ነፍሱን በነጻ ስለኛ በሰጠው በጌታ በኢየሱስ ስም ጥሪ ያቀርብላቸኋል። ምክንያቱም በዚህ ምድር እስካለን ድረስ ቁሳቁስ መለዋወጥ፣ የሆነ ድጋፍ መደራረግ ያንን ያህል ከባድ አይደለም ወገኖች። ቅዱስ ቃላችንም እንደሚናገረው ሁለት ያለው አንድ ይስጥ ይላል እና ያለንን በማካፈል የዚህ ዓላማ ተጋሪዎች እንድንሆን ባለ ድርሻም እንድንሆን ጥሬን ማስተላለፍ እፈልጋለሁ። አሁን ከላይ የጠቀስኳቸውን ድጋፎች ለማድረግ የተዘጋጁ ስልክ ቁጥሮች አሉ። እነሱን ይፋ እናደርጋለን። 0912768647። ደግሜ ቁጥሩን እናገራለን። 0912768647 ሁለተኛው ስልክ ቁጥር 0972 45 0925 0972 45 0925 እንዲሁም በብርሃን ባንክ ቪዲዮ ክርስቲያን በሚል አካውንት 16 01 78 00 97 040 ደግመዋለው ብርሃን ባንክ 16 01 78 00 97 040 እንግዲህ የቻላችሁትን ድጋፍ እንድታደርጉልን በጌታ ፍቅር መንሽ ጠይቃቸዋለሁ ነው ከዚህ ፕሮግራም ጋር ተያይዞ እስከ ፕሮግራሙ ተናውኛ እስከ ሐምሌ አምስት የሚቆይ 47 ላይ የሁለት መቶ ብር የቴሌ ብር ቻሌንጅ እንጀምራለን። ሁለት ሁለት መቶ ብር አሁን በጠቀሱት ስልክ ቁጥር በቴሌ ብር ሰዎች ገቢ እንድታደሩ። ሁለት መቶ ብር ለእኛ ምናልባት አንድ ማኪያቶ የምንጠፋበት ገንዘብ ነው። ያ ሁለት መቶ ብር ግን እርዳታን የምናደርግላቸው ወገኖች ግን ሲደርስ ምን ሊፈጠር እንደሚችል ታውቃላችሁ። የሀገራችን ሰው ሲተርት ሀምሳ ጎቢ ለአንድ ሰው ሸክሞ ለሀምሳ ሰው ደግሞ ጌጡ ነው ይላል እና ሁለት ሁለት መቶ ብር ብናዋጣ ለብዙ ሰው ጌጥ መሆን እንችላለን እና አሁንም በዚህ ያላችሁ ይህን ፕሮግራም በተለያየ መንገድ በሚዲያ በማህበራዊ ሚዲያ የምትሰሙ ወገኖቻችን፣ የሰው ዘር በሙሉ ይህን ቻሌንጅ እንዲቀላቀለን ለጌታ ፍቅር ጥሪያችንን እናስተላልፋለን። የቴሌብር ቁጥራችንን እንደገና ደግመዋለሁ፣ 0912 76 ሁለት መቶ ብር ለማስገባት ቻሌንጁ እንድትቀላቀሉ እናንተም ጠብታውን አስተዋጽኦ እንድታደርጉ እጠይቃለሁ። እንግዲህ የዚህ ፕሮግራም መሪ ቃል በያቆብ መልእክት ምዕራፍ ቁጥር 27 ላይ ያለው እግዚአብሔር ካለው እንዲህ ይላል፣ ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ በዓለምም ከሚገኝ ድብ ሰውነቱን መጠበቅ ነው ይላል። ስለዚህ ንጹህ የሆነ አምልኮ ለተቸገሩ እጆቻችንን ለሚጠብቁ ለነዚያ ማድረግ ነው። በነገራችን ላይ በዚህ ምድር ስንኖር ገንዘብ ለመያዝ ማንም የተጠራ ሰው የለ። ይህ ገንዘብ አጠራቅ አታጠራቅ፣ በባንክ አይኑራችሁ እያልኩ አይደለም። ገንዘብ ለመያዝ ግን ማንም አልተጠራ፣ ለማስተላለፍ ነው የተጠራ ነው። ስናስተላልፈው ሁሉም ሰው ከገንዘቡ ተሳታፊ ስለሚሆን ድህነት የሚባለው ነገር አይኖርም። የሆነ አካል ብዙ ገንዘብ፣ የሆነ አካል ደግሞ የምም የሌለው ሲሆን ነው ድህነት የሚሆን ችግር የሚኖረው እና ያለንን በማካፈል በእግዚአብሔር ቃል በንጽህና ነገሩ እንድናደርገው እጠይቃቸዋለሁ። አሁን እንዳነበርኩት በዚህ በያቆብ መልእክት ምዕራፍ አንድ ቁጥር ሰባት ላይ እንዳለ በእኛ በኩል ምንም ነውር የሌለበት ንጹህ አገልግሎት እንሰጣለን በታማኝነት የተሰበሰበውን እቃ የተሰበሰበውን ገንዘብ ለሚገባቸው ሰዎች በአደባባይና በይፋ በአደባባይና በይፋ የሚደርስ ይሆናል ማለት ነው። ይህን ለማለት ነው እንግዲህ። ጥያቄ የምታነሱ በኋላ ደግሞ በጥያቄና መልስ ነገሩን እናዳብረዋለን። ስለመጣችሁ፣ አብራችሁን ስላላችሁ ደግሞ በታማኝነት ይህን መልእክታችንን ስለምታደርሱልን በጌታ በኢየሱስ ስም ተባረኩ ለማለት እወዳለሁ። አመሰግናለሁ።

ደብተር ስ የመሳሰሉ ቁሳቁሶችን መርዳት ይሆናል። ይህንን የሚሰራው ሁላችንም በጋራ ደግሞ አብረን በመቆም እንደሆነ ተረድተን እዚህ ላይ በምታገኙት አካውንት ክብር ግባችን መነገረ አካውንት ላይ ማስገባት እንችላለን ማለት ነው። አንድ መቶ ከፍሎ ደማንማር ለማይችሉት ተማሪዎች የኮሌጅ የነጻ ትምህርት ዕድል እንዲያገኙ የተለያዩ ኮሌጆችን ከዚህ ቀደም አራት መቶ አምሳ በላይ ተማሪዎች ይህንን ተጠቃሚ እንዲሆኑ